በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥቅምት ወር የሚነበብ የሚጸለይ፣ የእናታችን የክርስቶስ ሠምራን ገድል ማንበብ እንጀመራለን። ልመናዋ ክብሯ፣ አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከዕለታት በአንድ ቀን የመላእክት አለቃ ቅዱስ ሚካኤል እናታችን ክርስቶስ ሠምራ ካለችበት በዓት መጥቶ በክንፎ ተሸክሞ ከጣና ደሴት አደረሳት። ከዚያም ሰውነቷ ተበሳስቶ የባህር አሳ መመላለሻ እስከሚሆን ድረስ እንደተተከለ አምድ ሆና ሳትወጣ በባህር ውስጥ አስራ ሁለት ዓመት ቁማ ስትጸልይ ኖረች። ከአስራ ሁለት ዓመት በኋላ ከባህር ውስጥ ቆማ ሳለች ጌታ ኢየሱስ ክርስቶስ ወደ እርሷ መጣ። በዚህ ጊዜ ስምሽን ለሚጠሩ መታሰቢያሽን ለሚያደርጉ ሁሉ በአራት ወር ውስጥ በየአንዳንድ ቀን የሚዘንበውን የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግሥተ ሰማያት ተገቢ ዘንድ ቃል ኪዳን ገባውልሻ አላት። በዚያን ጊዜ አቤቱ ለባሪያ ብዙን ቸርነት አደረገ። ዛሬም ደግሞ የምለምንህን ነፍሴ ከስጋ በምትለይበት ጊዜ በክብር ተቀብላችሁ አምጧት ብለህ መላእክትን ታዝልኝ ዘንድ ነው አለችው። ቸርነቱ የበዛ እርሱ ግን ከፍስ ነፍስሽ ከስጋሽ በምትለይበት ጊዜ መላእክትን ብቻ ይምልክልሽ አይደለሁም፣ ነፍስሽን በደስታ ትቀበላት ዘንድ እናቴ ማርያምንም ነው እንጂ የምልክልሽ አላት። ይህም ይሆን ዘንድ የማይታበል ቃሌ አንድ ጊዜ ካፌ ወጣ። ስጋሽን እንደ እናቴ እንደ ማርያም ስጋ እቀድሰዋለሁ። ስምሽንም እንደርሷ ስም አከብረዋለሁ። ኃላፊ ጠፊ የሚሆን የዚህን ዓለም ክብርሽን ንቀሽ ስለወጣሽም እና በቅዱስ ወንጌል የተጻፈውን አባቱን፣ እናቱን፣ ልጆቹን፣ ቤቱን፣ ንብረቱን ጥሎ ሄደ የዘላለም ሕይወት አለው የሚለውን የማይታበል ቃል በማመንሽ ይህን ቃል ኪዳን ሰጠሁሽ፣ ዳግመኛም እሰጥሻለሁ አላት። ይህንም ቃል ኪዳን ከሰጣት በኋላ በታላቅ ክብር ወደ ሰማይ አረገ። ምስጋና ለእርሱ ሲሆን ለዘላለሙ አሜን። እናታችን ክርስቶስ ሰምራን ብቻዋን ቀረችና እንደ ልማዷ በባህር ውስጥ ቆማ ስለ ዓለም ሁሉ ትጸልይ ጀመር። ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ። ከዚያም ወዳጅ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሆነሽ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳመሽ፣ በክንዷ እንዳቀፈችኝ ትቀፍሻ አላት። በዚህ ጊዜም መቤታችን ድንግል ማርያምን ልጅ ወዳጄ ሆይ ክርስቶስ ሰምራ ከእኔ ይልቅ ፍቅሯ በሚካኤል ላይ የጸና ነው አለችው። መቤታችን ማርያም ይህን ነገር ስትናገር በሰማች ጊዜ ከንግግሯ ግርማ የተነሳ ክርስቶስ ሰምራ በግንባሯ ተደፋች። እርሷ ግን ፈጥና አነሳቻትና ወዳጄ ክርስቶስ ሰምራ ሆይ አይዞሻት ልጄ ወዳጄ ያዘዘልሽን ሁሉ እፈጽምልሻለሁ አትዘኝም፣ አለቻት። ይህንንም አለቻትና በእጇ ታቅፋ ሳመቻት፣ ጡቷንም አጥበቻት። ከዚያም ጌታ ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ደግሞ በግንባሯ ላይ ስሉስ ቅዱስ የሚል ጽፎ አተመባት። ከዚህ በኋላ በታላቅ ክብር ወደ ሰማይ አረገ። በጣና ማዶ የሚኖር ማይቀበ ጊዜ የሚባል አንድ ሰው ነበረ። ከዕለታት በአንደኛው ቀን መላከ ጽልመት ወደ እርሱ መጥቶ ፈጣሪህን ክደህ ሰውነትህን በተህ ይህችን እጽ ሕይወት ብትቀብራት ሞት፣ ድህነት፣ እርጅናም ማንኛውም ችግር ሁሉ አያገኝህም አለው። ማይቀበ እግዚእም እሺ በጎ ያዘዝከኝን ሁሉ አደርጋለሁ አለው። ያ መላከ ጽልመትም የማይቀበ እግዚእን ሰውነት በጥቶ ወይም ከቶ መላከ ሞት እንዳያገኘው ያችን እጽ በሰውነቱ ቀብሮለት ሄደም። ዳግመኛም ከዕለታት በአንደኛው ቀን ይኸው ማይቀ በግዚ ወደ እናታችን ወደ ክርስቶስ ሠምራ ዘንድ መጥቶ ሰላም እልሻለሁ በጸሎትሽም ተማጽኛለሁ የፈጠረኝ እግዚአብሔርን እስከ መካደርሽ ብዙ ኃጢአት አሰርቻለሁና አላት። ይህንንም ባላት ጊዜ ማለት በጸሎትሽ ተማጽኛለሁ ስላላት በጣም ደነገጠች። በዚያን ጊዜ ፈጥና ወደ ቤተ ክርስቲያን ሄደችና ስለዚህ ሰው በፍጹም ልቅሶ እና በመረረ ሐዘን ወደ ፈጣሪዋ አመለከተች። በዚህ ጊዜ ጌታ ኢየሱስ ክርስቶስ መጥቶ ወዳጄ ክርስቶስ ሰምራ ሆይ ምን ያሳዝንሃል? ለምን እስታለቅ? ምን ያሳዝንሻል? ለምን እስታለቅሻለሽ? አላት። ማዕቀበ እግዚ የሚባል ኃጥእ ሰው ትምህርልኝ ዘንድ እኔ ባህሪ አዝናለሁ አለቅሳለሁም አለችው። ጌታም ለሱ ምህረት አይገባውም፤ የምገድል የማድን የምቀስፍ ይቅር የምል አምላክ እኔ እያለሁ እኔን ፈጣሪውን ክዶ በሰይጣን ምክር በዕፅ ተማምኗልና አላት። ይህንም ባላት ጊዜ በድንጋጤ ከጌታ ከእግሩ በታች ተፍገምግማ ወደቀችና፣ አቤቱ ፈጣሪ እጽቱን የፈጠርካት አንተ ነ እርሷን አጥፍተህ እሱን ልታድነው ትችላለህ። በአንተ ዘንድ ሁሉ ይቻላል የሚሳን ነገር የለምና በዚያ ውስጥ ላይ አንተ ማዕት የራቀ ቸርነት የበዛ አይደለምን? ስትል አጥብቃ ለመነችው። ሁሉን የፈጠረ ጌታም ፈገግ ብሎ ስለ አንቺ ፍቅር ብዬ ምሬ ልሻለው አላት። ከዚህ በኋላ ማይቀበግዚን ጠርታ ኃጢአትህን ይቅር ብለሃል አለችው። ማይቀበግዚም ጌታዬ ይቅር ካለኝስ ምላጫ ምጭና በሰውነቴ ውስጥ የተቀበረውን እጽ ፍቀሻ አውጭልኝ አላት። ከዚህ በኋላ ከራስ ጸጉር እስከ እግር ጥፍሩ የተቀበረውን እጽ ሰውነቱን ፍቃ ስታወጣለት ደሙን እንደ ውሃ አወረደ። በዚያውም ነፍሱ ከስጋው ተለይታ ከማህበረ ሰማይታት ጋር አንድ ሆነች። ዳግመኛም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ክርስቶስ ሰምራ መቶ ወዳጅ ሆይ አሕዛብ ቆርጠው የጣሉት የሕፃኑ ቂርቆስ መላስ ሞገስ ሞገስ ይሆንሽ ዘንድ እንኪ፣ አላት። እሷም ጌታዬ ሆይ እስከ ዛሬ ወዴት ነበረ ስትል መለሰችለት። ጌታም ለአንቺ የክብር ምልክት ወይም ምስክር ይሆንልሽ ዘንድ በማይመረመር መለኮታዊ ስልጣኔ ባለበት ይኖር ነበር አላት። ዳግመኛ እኔን ለመከተል ልጅሽን በዱር በጣልሽው ፈንታ ልጅ የሆንሽ ዘንድ ሕፃን ቂርቆስ ይሆንልሻ፣ አላት። ልጅሽም ሄሮድስ ካስፈጃቸው ሕፃናት ጋር በተድላገነት ተቀምጦ ልሻል አላት። ይህንም ባላት ጊዜ ስለ ልጇ በጣም ተደሰተች። ተለታት በአንደኛው ቀንም እናታችን ክርስቶስ ሠምራ በጸሎትና በስግደት ላይ ሳለች ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን እናቱ ድንግል ማርያምን አስከትሎ መጥቶ ቅዱስ ሚካኤልን ባልደረባ ሰጥቼሽ ነበር። ዛሬ ደግሞ ቅዱስ ገብርኤል እና ቅዱስ ሩፋኤል ተጨምረው ዳዊት ይሁን ረዳት ይሆኑሽ፣ እናቴ ማርያምም እናት ትሆንሽ፣ እኔም አባት ሆንሻለሁ አላት። ዳግመኛም በመጥምቁ ዮሐንስ እጅ ስጋዬን በሊቀዲያቆናት እስጢፋኖስ እጅ ደሜንም እስከ ሶስት ቀን ድረስ ተቀበይ። በአራተኛው ቀን ግን በደብረ ጽዮን እኔው ራሴ ሰራየቄ ሶኝ አቆርብሻለሁ አላት። ዳግመኛም እናታችን ክርስቶስ ሠምራ ጓንጉት በምትባል ደሴት ሳለች ስጋዋ አልቆ ደሟ ደርቆ ስሮቿና ቆዳዋ ከአጥንቷ ጋር ተጣብቀው ሰውነቷ ልክ እንደ ሸረሪት ድር ቀጥኖ አየችው። አይኗንም በነሳች ጊዜ ጌታ ኢየሱስ ክርስቶስ ከኋላዋ ቆሞ ተመለከተች። ጌታ ኢየሱስ ክርስቶስም ወዳጅ ክርስቶስ ሠምራ ሆይ ስለ ሰውነትሽ ለምን ትደነቅ ያለሽ የተቆራረጡት ስጋዎችሽ የተፋቁት አጥንቶችሽ አንዲት ቀን ለሰጠሁሽ ቃል ኪዳን ሊመጣጠኑ አይችሉም ብዬ ነግርሻለሁ አላት። አሁንም ኃይል ጽዕን ሞገ ሲሆንሽ ዘንድ አውራ ጣቴን ጥቢ ብሎ አውራ ጣቱን አጠባትና ፈጽም አጠገበች። ዳግመኛም እናታችን ክርስቶስ ሰምራ ከዕለታት በአንደኛው ቀን ከደቀ መዛሙርቶቿ ከደቀ መዛሙርቶቿ ጋር በማዕድ ላይ ሳለች ሶስቱን ሰዎች በችኮላ እያዳፉ አመጧቸውና ገና በሕይወታቸው ሳሉ ወደ ሲኦል ወሰዷቸው። በዚያን ጊዜ ከእሷ ጋር የነበረውን መልአክ ማለት መልአከ ውቃቢያን እነዚህ ሰዎች በሕይወት እያሉ ስለምን ወደ ሲኦል ይወስዳቸዋል? አለችው። መልአኩም ኃጢአታቸው እንዲህ ነው፣ የጌታን ስጋውንና ደሙን ተቀብለው አፋቸውን በእህል በውሃ ሳያድፉ ከሰው ጋር የሚነጋገሩ ናቸው። ስለዚህም በሕይወታቸው ይወስዷቸዋል አላት። ይህንንም በነገራት ጊዜ ደነገጠች፣ መሪር የሆነ ልቅሶንም አለቀሰች። ደቀ መዛሙርቶቿም እርሷ ስታለቀስ ባዩ ጊዜ ከእርሷ ጋር አብረው አለቀሱ። ነገሩ ግን ምን እንደሆነ አላወቁም። በዚያን ጊዜ ስለ እነዚህ ሰዎች ጌታ ኢየሱስ ክርስቶስን ማለደች። አንደኛውንም በቅድሚያ ማረላት፣ ሁለቱን ደግሞ አቆይቶ በሚቀጥለው ጊዜ ማረላትና ፈጽማ ደስ አላት። በማግስቱም ከደቀ መዛሙርቶቿ አንዲቷ ስለሆነ ነገር ሁሉ ጠየቀቻት፣ እርሷም አስረዳቻት። ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሠምራ በበዓቷ ለብቻዋ ተቀምጣ ሳለች ስመ አምላክ የተጻፈበትና የእመቤታችን የቅድስት ድንግል ማርያም ከልጇ ከአማኑኤል ጋር የቅዱስ ሚካኤል እና የቅዱስ ገብርኤል ስዕል ያለበትን መስቀል በእጇ ይዛ ስለነበር ያን የመስቀሉን ጫፍ በትዳስሰው ከዚህ ስዕል ራሴን አትንኪኝ የሚል ቃል ወጣ። ይህንንም ባላት ጊዜ ደነገጠችና መስቀሉን ፈጥና አኖረችው። ጌታ ኢየሱስ ክርስቶስ ግን ወዳጅ ክርስቶስ ሠምራ ሆይ፣ አይዞሽ አትደንግጪ። መስቀሉን ያዡ። አትንኪኝም አትንኪኝ ማለቴ አትያዥ ማለቴ አይደለም። ነገር ግን ለሁልጊዜ ከአንቺ ያልተለየሁ መሆኑን እንድታውቂው ነው እንጂ አላት። ዓለሙን እንደ እንቁላል በሳህል እጄ በመሃል እጁ በያዘ በስሉስ ቅዱስ ስም በእግዚአብሔር ረድኤትና ቸርነት የዚችን የቅድስት ዜና እንደሰማ ነው እንጀምራለን። ረቡዕ፣ አርብና በሰንበት ቀንም አንደበቷን ከመናገር ትቆጠብ ነበር። ምግቧንም ከትንሽ ቁራሽ እንጀራ አንድ አራተኛውን ነበር የምትመገበው። በባህርም ውስጥ ለብዙ ዓመታት ስፍር ቁጥር የሌለው ተጋድሎንም ፈጸመች። ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሠምራን የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳድርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል ሶስት ሺህ ነፍሳት እንድታወጣ ስልጣን ሰጣት፣ ወይም ቃል ኪዳንን ገባላት። በዚያን ጊዜ አቤቱ ጌታዬ፣ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም? አለችው። እሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑት ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከናሪዎስና ሰባሊዮስ ጋር ነው አላት ከዚያም ብዙ ሰዎች ተኮንነው ሲሰቃዩ ተመልክታ፣ አብሯት የነበረውን መልአክ እሊህ እነማን ናቸው? አለችው ጣዖት የሚያመልኩ ናቸው አላት። ዳግመኛም እሊህ ሥጋቸውን የሚያወራርዷቸው ሰዎች እነማን ናቸው? ብላ ጠየቀችው። እሊህ ደግሞ ጥቁር ዶሮ፣ ቡሃ በግ እያሉ ለአጋንንትና ለዛሩላጅ የሚገብሩ ናቸው አላት። ከዚህ በኋላ ያ መልአክ ነፍሷን ነፍሷን ሥጋዋ ካለበት ወስዶ ከሥጋዋ ጋር ሊያዋህዳት ሲል ሥጋዋ ሸቶ ገምቶ ብታየው እጅግ አድርጋ ተጸየፈች። ልክ ያህያ ሬሳ መሰላት። ቅዱስ ሚካኤልም ያችን ነፍስ ከሥጋሽ ተዋጅ ቢላል ስለ ፈጣሪ ስለ እግዚአብሔር ብለህ ከዚህ ከሸተተና ከከረፋ ሥጋ መልሳ አታግባኝ አለችው። ቅዱስ ሚካኤልም የፈጣሪን ትእዛዝ ከቶ ተላለፍ ዘንድ ይቻለኛልን ብሎ ሰይፍ ከሰገባው ወይም ከአፎቶ ወጥቶ ተመልሶ እንዲከተት አስ እርሷንም እንዲሁ ከስጋዋ አዋሃዳት። ከዚያም በፈቃደ እግዚአብሔር ነፍሷ ከስጋዋ ጋር ተዋህዳ ሰውነቷ ለምልማ እንደነበረች ሆና መንቀሳቀስ ጀመረች። በዚያን ጊዜ ክርስቶስ ሠምራ ወደ ቅዱስ ላሊበላ ሀገር ለመሄድ ስለወደደች ሱባኤ ገብታ እስከ ሶስት አርባ ማለት መቶ ሀያ ቀን ጸለየች ጾመችም። ከዚያም ሀገረ ሮሃ ሄዳ የቅዱስ ላሊበላን መካነ መቃብር ተሳለመች። እርሱም በወንዝ ዳር የበቀልሽ የሱፍ አበባ ክርስቶስ ሰምራ ሆይ እንዴት አለሽ ከሩቅ አገር አመጣተሽ አንክሮ ይገባል ብሎ ሰላም ማላት ይህንም ብሎ ስሟን በወርቅ ቀለም ጻፈ ስለዚህም ቅዱስ ላሊበላ ክርስቶስ ሰምራን ሲያነጋግራት በአይናችን አይተናል በጆሮአችንም ሰምተናል ሲሉ ብዙ ቅዱሳን ምስክር ሆኑ ከዚህ በኋላ ክርስቶስ ሰምራ ወደ ባአቷ ተመለሰችና የመንፈስ ቅዱስ እህቶቿ መንገድ ያደከመው እግርሽን እንጠብሽ አሏት እርሷ ግን እስከ አርባ ቀን ድረስ እንዳልታጠብ በቄስ ቃል ተይዣለሁ አለቻቸው። ይህንን ማለቷ ለዚያች ለረገጠቻት የቅዱስ ላሊበላ ቤተ መቅደስ ላለችበት መሬት ክብር ስትል ነበር። ከአርባ ቀን በኋላ በሰንበት የምሳ ሰዓት ትመገብ ዘንድ ሽንኩርት ሰጥቷል። እናታችን ክርስቶስ ሰምራም እንዲህ አለች፣ ይህን ሽንኩርት ከበላው በኋላ ቤተ ክርስቲያን ገባዋለች። ከዚያም የእመቤታችንን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሹ ሽንኩርት ሸቶኛልና ወደ ኋላሽ ተመለሽ አለቻት። ይህንንም በሰማች ጊዜ ከእመቤታችን ከቅድስ ድንግል ማርያም የቃል ግርማት የተነሳ በግንባሯ ተደፋች። እርሷ ግን ወዳጄ ክርስቶስ ሠምራ ሆይ አትፍሪ አትደንግጭም ብላ በእጆቿ አነሳቻት። ነገር ግን ሽንኩርት ከበላሽ በኋላ ከቤተ ክርስቲያን አትጠጊ ሽታው ፈጽሞ የተጠላ ነውና አለቻት። ስለዚህም ነገር ክርስቶስ ሰምራ ለአንድ ዲያቆን ልጄ ሆይ ሽንኩርት በልተህ ከቤተ ክርስቲያን እንዳትገባ ስትል መከረችው። እርሱ ግን ነገሯን አቃሎ በችኮላ ወጥቶ እዚህ ደግሞ ሽንኩርት በልታችሁ ከቤተ ክርስቲያን አትግቡ የምትል የምትል ሴት አለች ብሎ ለሰው ሁሉ ነገረ። ይህንንም በመናገር የምስክርነት ቃሉን ከሰጠ በኋላ እንዲህ አለ ሽንኩርት በልቼ ከቤተ ክርስቲያን ገባሁ። ከዚያም ከባድ ሕመም ተሰማኝ ወይም ያዘኝ። ከዚያም የእግዚአብሔር መልአክ መጥቶ የእግዚአብሔር አገልጋይ ክርስቶስ ሰምራን ስለ በጎ ስራዋ ለምን ያቃለልካት? አለው። ይህንንም ካለ በኋላ የሰውነቱን ቆዳ ገፈፈና ቶማስን አስመሰለው። ከዚያም በየአደባባዩ የዞር የክርስቶስ ሰምራን ትእዛዝ ስለተላለፍኩ ወይም ስላቃለልኩ የደረሰብኝን እዩ፣ ተመልከቱ እያልክ ንገር አለኝ አለ። ይህንንም እስከ ለተሞቱ ድረስ ለብዙ ዘመን ሲነግር ኖረ። ዳግመኛ የትሩፋቷን የትሩፋቷን ዜና ስሙ። እናታችን ክርስቶስ ሠምራ ለብዙ ዘመን አሳ ከመብላት ተወግዳ ትኖር ነበር። ከእለታት በአንደኛው ቀን ማለት በፋሲካ በዓል አሳ ትበላ ዘንድ ሕሊናዋ አሳሰባት። አሳውን አምጥተው በማዕዱ ላይ ያቀረቡላትና ትበላ ዘንድ እጇን ዘረጋች። በዚህ ጊዜ ወዳጄ ክርስቶስ ሠምራዊ ቀድሞ አሳ ላትበይ ቃል የገባሽውን ዘንግተሽ አሁን ለመብላት ፈቀድሽን? የሚል ከላይ ከልዑል ዘንድ ቃል መጣ። ይህንንም በሰማች ጊዜ ትበላው ዘንድ የያዘችውን አሳ ፈጥና አውረወረችው። አባቶችና ወንድሞቼ ሆይ ይህን ጸጋ እስኪ ተመልከቱ። በመልአክ ቃል ሳይሆን እርሱ ራሱ አባት ልጁን ለበጎ ነገር እንዲመክር የእግዚአብሔር ባለሟል እናታችን ቅድስት ክርስቶስ ሠምራ ለእግዚአብሔር ብጻት ያደረገችውን እንዳትዘነጋ ነግሯታልና የእናታችን የቅድስት ክርስቶስ ሠምራ የጸሎቷ ኃይል የፈጣሪዋ ቸርነት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበል ለሁል ጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን ትጓሃን ትጓን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይም ልጅ አዋቂ ሳይለይ የምንሰበሰብባትን ይችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስመር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዝበ ክርስቲያኑንና ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቅልን፣ ይማረን። አገራችን ኢትዮጵያን በቸርነቱ ይጎብኝልን። ለዘላለሙ አሜን። አቡነ ዘበሰማያት